የኢሞ ተጠቃሚ ከሆናችሁ ማስታወቂያ ያስቸገራችሁ ነው። በዛሬ ቪዲዮአችን ላይ ደግሞ ኢሞ ላይ የሚመጡ ማስታወቂያዎችን እንዴት ማስቆም እንደምንችል አንድ በአንድ እናያለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ፣ አይቆጥርባችሁም። በመጀመሪያ ሞባይላችሁ ውስጥ ወደሚገኘው የኢሞ አፕሊኬሽን ትሄዳላችሁ። በመቀጠልም እንደዚህ ሲያመጣላችሁ የፕሮፋይል አይከናችሁን ትጫኑታላችሁ። ልክ እንደዚህ ሲያመጣላችሁ ሴቲንግ የሚለውን አንዴ እሱን ክሊክ ታደርጋላችሁ። በመቀጠልም ልክ እንደዚህ ሲያመጣላችሁ ፈንክሽን የሚለውን አንዴ እሱ ትጫኑታላችሁ። ልክ እንደዚህ ሲያመጣላችሁ ሾ ቮይስ ክለብ የሚለውን እሱን አንዴ ኦፍ ታደርጉታላችሁ። እናንተ ጋር ሲሆን ኦን ሆኖ ነው። ስለዚህ ኦፍ ታደርጉታላችሁ። ከዛም ኮንፈርም ይላችኋል፣ እናንተም ኮንፈርም ታደርጋላችሁ። በመቀጠልም ሞባይላችሁ ውስጥ ወደሚገኘው ሴቲንግ ትሄዳላችሁ። ይህን ካደረጋችሁ በኋላ ዋየርለስ ኤንድ ኔትወርክ የሚለውን ትጫኑታላችሁ። እንደ የስልኮቻችሁ ኮኔክሽን የሚልም ሊሆን ይችላል። ስለዚህ እሱን አንዴ ክሊክ ታደርጋላችሁ። በመቀጠልም ልክ እንደዚህ ሲመጣላችሁ ከታች ፕራይቬት ዴኒስ የሚላለ እሱን አንዴ ትጫኑታላችሁ። በድጋሚ እንደዚህ ስልኮቻችሁ፣ ለምሳሌ ያህል እንደ ሳምሰንግ አይነት ስልኮች ከታች ሞር ኮኔክሽን ሴቲንግ የሚላለ እሱን አንዴ ትጫኑታላችሁ። ልክ እንደነዚህ አይነት ስልክ ላላችሁ ደግሞ ፕራይቬት ዴኒስ የሚለውን ክሊክ ታደርጋላችሁ። ልክ ከእሱን ስትጫኑት ሶስት አማራጮችን ያመጣላችኋል። እናንተ ጋር ደግሞ ኦፍ ሆኖ ነው የሚመጣው ስለዚህ ከታች ኮንፊገር ፕራይቬት ዲኤንኤስ የሚል አለ እሱን አንዴ ትነኩታላችሁ። በመቀጠልም እናንተ ጋር ሲመጣ ባዶ ዳሽ ነው የሚመጣው። ስለዚህ ከታች የምጽፍላችሁን ቴክስት ትጽፉታላችሁ። ማለትም ዲኤንኤስ ዶት አድ ጋርድ ዶት ኮም የሚለውን ማለት ነው። ይህን ካደረጋችሁ በኋላ እንደየስልኮቻችሁ ከታች ሴቭ የሚል በተን ሊኖር ይችላል። ስለዚህ ሴቭ የሚል በተን ካለ እሱን ትጫኑታላችሁ። ልክ እንደኔ አይነት ስልክ ለያዛችሁ ደግሞ ባክ ስታደርጉ አውቶማቲካሊ ራሱ ሴቭ ያደርጋል ማለት ነው። ይህን ካደረጋችሁ ትመለሳላችሁ። የባንክ በተኑ ነግታችሁ በመቀጠልም ወደ ታች ስክሮል በማድረግ አፕ የሚለውን ትጫኑታላችሁ። በድጋሚ እንደየ ስልኮቻችሁ ፐርሚሽን የሚልም ሊኖር ስለሚችል እሱን ትጫኑታላችሁ። ይህን ካደረጋችሁ በኋላ አፕ የሚለውን ትጫኑታላችሁ። ከዛም የተወሰነ ደቂቃ ትጠብቁታላችሁ። ከዛም ወደ ታች ስክሮል በማድረግ የኢሙን አፕሊኬሽን ትፈልጉታላችሁ። ከዛም የኢሙን አፕሊኬሽን ከነካችሁ በኋላ ከታች ዳታ ዩዜጅ የሚላለ እሱን አንዴ ትጫኑታላችሁ። ከዛም ልክ እንደዚህ ያመጣላችሁ። ከታች ባክግራውንድ ዳታ የሚላለ እሱን ታጠፉታላችሁ። ከዛም ባክ ብላችሁ ትመለሳላችሁ። ከዚህ በኋላ ምንም አይነት ማስታወቂያ በኢሞ አፕሊኬሽን ላይ አይመጣም ማለት ነው። እነዚህን መንገድ በመጠቀም የኢሞ አፕሊኬሽን ላይ ማስታወቂያ እንዳይመጣ ማድረግ ትችላላችሁ። እንደ አማራጭ ደግሞ በአፕሊኬሽን ደረጃ ስናየው የመጀመሪያውን አፕሊኬሽን ከፕሌስቶር ማውረድ ይጠብቅባችኋል። ይህ አፕሊኬሽን ደግሞ አድ ጋርድ የሚባል አፕሊኬሽን ነው። ልክ እስክሪኑን እንደምታዩት ማለት ነው። ሁለተኛው ደግሞ ብሎክ አድ ኤ የሚባል አፕሊኬሽን ነው። ይህን አፕሊኬሽን ተጠቅማችሁ የኢሞ አፕሊኬሽን ላይ ማስታወቂያ እንዳይመጣ ማድረግ ትችላላችሁ። እነዚህ አፕሊኬሽኖች የሚሰሩት ልክ እንደ ቪፒኤን አይነት ፕሮሰስ ነው ያላቸው ታወርጉትና ስታርት ብላችሁ የምትፈልጉትን አፕሊኬሽን መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮዋችን ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ማንኛውም ጥያቄ ካላችሁ ኮመንት ስር መጠየቅ ትችላላችሁ ን